የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የጎጃም አገው ምድር ክፍለ ጦር ጥምር ጦር ታላቅ ጀብድ መፈጸሙ ተነገረ። በጀብደኛው ክፍለ ጦር ሚሊሻ አድማ በተናና ጡት ቆራጩ የአርመኔው አገዛዝ እንደ ጉር ተወቅቷል ሲል የጎጃም አገው ምድር ክፍለ ጦር ለሚዲያችን ይላከልን መረጃ ያመለክታል። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር ቲሊሊ ከተማ ላይ ድል የተቀዳጀው አንጋፋው ጎጃም አገው ምድር ክፍለ ጦር ከጠዋቱ አንድ ሰዓት ጀምሮ ለተከታታይ ሶስት ሰዓት ቲሊሊ ከተማን በመቆጣጠር ጡት ቆራጭ የሆነ ወንበዴ ቡድን ቁም ስቅሉን ሲያሳዩት አርፍደዋል። የአገው ምድር ድሮኖች ቲሊሊ፣ ዘንገና ብርጌድ፣ ጊዮን ብርጌድ፣ ቀኛዝማች ስሜነ ደስታ እንጅባራ ብርጌድ፣ ቢትወደድ መንገሻ ጀንበሬ፣ አስር አለቃ ኤፍሬም አጥናፉ ብርጌድና ቡያ ሻለቃ በተሳተፉበት ውጊያ የጠላትን ኃይል ብትንትኑን በማውጣት ከፍተኛ ሰብአዊ፣ ቁሳዊ ኪሳራ ደርሷል ተብሏል። የክፍለ ጦር ወታደራዊ አዛዥ ኮማንዶ ደሞዝ ግርማ ወይም ዴቭ በመራው አውደ ውጊያ ጠላት በከፍተኛ ደረጃ ተቀጥቅጧል። ጠላት በመሸገበት የቲሊሊ አንደኛ ደረጃ ህብረት የትምህርት ቤት ካምፕ ላይ በሞርተር ሲደበደብ ካምፑን ለቀው በመሮጥ እንደ ቀበሮ በማስ ጉድጓድ ውስጥ ተቀብረዋል። ከመሃል ከተማ እስከ ጅባይታ በተዘረጋው የእጅ በእጅ ውጊያ ጠላት ላይ ከፍተኛ ምት በማሳረፍ ቅስሙን መስበር ተችሏል። ይህንንም ተከትሎ ከእንጅባራ እየተተለተለ የመጣው ኃይል ሽፋን ሆኖ ሊያተርፍ ቢሞክርም ቺማ ስላሴ ተብሎ ከሚጠራው አካባቢ ሲገረፍ አርፍዷል። ለሶስት ሰዓታት በዘለቀው አውደውጊያ ከ20 በላይ ዙፋን ጠባቂ ሰራዊት ወደ ላኛው ሲላ፣ ቁጥሩ በውል ያልታወቀ ሚልሻ አድማ ብተና ጡት ቆራጩ የአረመኔ አገዛዝ ሰራዊት ቁስለኛ ሆኗል ሲል ይበልጣል እውነቱ ጀግናው የጎጃም ማጎ ምድር ክፍለ ጦር መረጃውን አጋርቶናል። ሌላው ዛሬ በባህር ዳር ወገልሳ ላይ የአንደኛ ክፍለ ጦር በባህር ዳር ብርጌድ እና የጣናው መብረቅ ብርጌድ ባህር ዳር ኤርፖርት ጥግ ወገልሳ ቀበሌ ላይ መብረቃዊ ጥቃት ፈጽመው አንድ ሻለቃ ጦር ተደምስሷል። በነበረው ኦፕሬሽን የወታደር እና ትጥቅ ምርኮ መገኘቱ ተገልጿል። ሰሞኑን አህጉር አቀፍ ስብሰባ እንዳለና ቀጠናው ሰላም እንደሆነ በብልጽግናው አፈቀላጤዎች ሲነገር የቆየ ቢሆንም የጣና ፎረም ተሰብሳቢ የአፍሪካ ሕብረት ተወካይ ሰዎች ስጋት ላይ ወድቋል እያሉ ነው የመረጃ ምንጮችም ባህር ዳር ከተማ ውስጥ ያለው መደናገጥ ቀላል አይደለም ነው የተባለው። በነበረው ኦፕሬሽን እስካሁን ሶስት ብሬንና አንድ ስናይፐር ሲማረኩ በተጨማሪም አንድ የሻለቃ ምክትል መሪና ሰባት የወታደር ምርኮኛ ተገኝቷል ሲሉ ምንጮች ከቦታው ገልጸዋል። በተመሳሳይ ዛሬ ጥቅምት 14 ቀን 2018 ዓ ም የአፋ ባህ ቴዎድሮስ እዝ ቀኝ ጌታ ወፍታ ንጉሴ ስድስተኛ ክፍለ ጦር የማች ካሉ በላይ ዘለቀ ብርጌድ አባላት አማኑኤል ከተማ በመግባት በአንድ ባንዳ የአድማ ብተና አባል እርምጃ ወስደው መሳሪያውን ይዘው ወጥተዋል ተብሏል። በተጨማሪ የአረ የመኔው ተላላኪ ወንበር ጠባቂዎች በመጡበት እግራቸው ፈርጥጧል በማለት የወንበርማ ብርጌድ ህዝበ ግንኙነት ገልጿል። አፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻቲ ከም አምስተኛ ክፍለ ጦር ዛሬ ጥቅምት 14 ቀን 2018 ዓ.ም መረጃውን እንዳጋራን ከሆነ ከቦታ ቦታ እንዳይንቀሳቀስ የተፈረደበት የስርዓቱ አገልጋዮች በሽንዲ ከተማ ታስሮ የተቀመጠው የአገዛዙ ሎሌዎች ወደ ማርቁማ ቀበሌ ሲንቀሳቀሱ በክንደብርቶቹ የብርጌዱ አናብስቶች ከቡድን መሳሪያ እስከ ነፍስ ወከፍ መሳሪያ በታገዘ የአጭር ሰዓት ውጊያ በማካሄድ ላት በመጣበት እግሩ ፈርጥጦ ወደ ሽንዲ ከተማ ገብቷል ብሏል። ለጠላት የራስ ምታት ሆኖ የመጣው የወንበርማ ብርጌድ ከምሽግ ምሽግ እያስለቀቁ ሲያሯሩጡት የያዘውን የጥይት እያዝረከረከ መሄዱን የወንበርማ ብርጌድ የህዝብ ግንኙነት ኃላፊ የተገኘው መረጃ ያመለክታል። በሽንዲ ከተማ መሽጎ የተቀመጠው የአረመኔው ጡት ቆራጩ ስርዓት ወንበር ጠባቂዎች በከተማዋ ተወሽቀው በፍርሃት ቆፈን ውስጥ ነው ያሉት ብለው አክለው ገልጸዋል። አገዛዙ ዛሬም ትምህርት ቤቶችን በድሮን እያወደማቸው ነው። በአፋ ባሀ ቴዎድሮስ እዝ ሁለተኛ ተፈራ ዳምጤ ክፍለ ጦር የዮሐንስ አለማየሁ ብርጌድ በሚያስተዳድሯቸው በጎንጅ ቆለላ ያረዳ ያሉ የቀበሌ ትምህርት ቤቶች መንግስት በድሮን እያወደማቸው ይገኛልን ፋኖ ለተተኪው ትውልድ በማሰብ ትምህርት ቤቶችን ለቆ ለካምፕነት የማይጠቀም ቢሆንም ምንም አይነት ፋኖ በሌለበት የሸበሌ ትምህርት ቤት ፋኖን አገኛለሁ በሚል ቅዠት በድሮን አፈራርሶ አማራን በህይወትም በንብረትም ሊያጠፋ መምጣቱን በይፋ አረጋግጧል። መንግስት ተብየው በአንድ በኩል ትምህርት ጀመር እያለ ፋኖን በየወረዳዎች እየጠየቀ በሌላ በኩል ደግሞ የትምህርት ተቋማትን በድሮን እያወደማቸው ይገኛል። በዚህ የድሮን ጥቃት ምንም ፋኖ በአካባቢው ባይኖርም የትምህርት ቤቱን ሳር ለከብት የሚያጽዱና ጤፍ አጨዳ ለቀን ስራ የሄዱ ሶስት ንጹሐን ተሰውተዋል። ከዚህ በፊት በጎንጅ ፕሪፓራቶሪ ትምህርት ቤት ላይ ድሮን ተጥሎ ንጹሐን መቁሰላቸውና ላብራቶሪ ክፍሉ በሙሉና የህዝቡ ንብረት መውደሙ ይታወሳል ሲል የዮሐንስ አለማየሁ ብርጌድ ህዝብ ግንኙነት ኃላፊ ገልጸዋል። በሌላ ዜና የአረንዛው ዳሞት ብርጌድ ከጃቤ ተህናን ወረዳ መምህራን ጋር በትግሉና በሌሎች ጉዳዮች ላይ ሰፊ ውይይት አድርጓል። የአፋ ባህ ምዕራብ አማራ ቲዩሮስ እዝ ራስ ቢትወደድ መንገሻ አቲከም አምስተኛ ክፍለ ጦር አረንዛው ዳሞት ብርጌድ እንዳሳወቀን በዕለተ ሐሙስ ጥቅምት 13 ቀን 2018 ዓ ም በምዕራብ ጎጃም ዞን ጃቢ ጤህናን ወረዳ የሚገኙ መምህራን በሁለት ቀጠና ማለትም በጅጋ ቀጠና እንዲሁም በማንኩሳ ቀጠና በሁለት ቦታዎች ላይ ከ200 በላይ መምህራንን በማግኘት ሰፊ ውይይት ከብርጌዱ አመራሮች ጋር ተደርጓል ተብሏል። በዚህም ከመምህራኑ የተለያዩ ጥያቄዎች ተነስተው በብርጌዱ አመራሮች ምላሽ የተሰጠ ሲሆን በትምህርት ላይ ለተነሱ ጥያቄዎችም አፋባሃ ያወጣው መግለጫ በማስረዳት ስብሰባው ተጠናቋል ነው የተባለው። ከዚህ ጋር ተያይዞም አገዛዙ በመምህራን ላይ እያደረሰ ያለው በደልና እንግልት የተረዳን ሲሆን አገዛዙ ለትምህርት መከፈት ምንም በጎ የሆነ ነገር ለመስራት ለመምህራኑ ምቹ ሁኔታ ባልፈጠረበት፣ እንዲሁም የአፋባሃ የሰጠውን መግለጫ ጆሮ ዳባ ልበስ ብሎ የሽንፈቱን ጽዋ መሮት ለተወሰደበት የፖለቲካ ብልጫ በመናደድ የፈሪዱላውን በመምህራን ላይ ለማሳረፍ እየሞከረ እንደሆነ ተረድተናል። የስርዓት አማራ ጠልነቱን የሚያሳየው አንድም በመምህራኑ ላይ ደሞ በመከልከል ስንት ቤተሰብና ትራራቸውን የሚመሩበትን በመከልከል በማስራብ ለአገዛዙ እንዲያጎበድዱ ለማድረግ ሲሆን ይህን አድርጎ አልሳካ ቢለው በላይ እንደጠቀስነው ምንም ለትምህርት መከፈት የትምህርት ተቋማትን አውድሞና የጦር ካምፕ አድርጎ ባለበት ሁኔታ ላይ ከዛሬ ቀን ጀምሮ ከተማ ብትገኙ ግንባራችሁን በጥይት ነው ምንል በማለት እያንገራገሩ፣ አንድም በረሀብ ሁለተኛም የመኖር መብታቸውን እየገፈፈ ይገኛልም። የስርዓት በተለያየ መልኩ የማህበረሰቡን ዲሞክራሲያዊና ሰብአዊ መብት በመግፈፍ መምህራኑን ለማጥፋት ያመቸው ዘንድ ስያሜ በመስጠት ለማ አጥፋት ለመግደል እያመቻቸ መሆኑንና በመምህራን ላይ የሚደርሰውን በደል ዓለም አቀፍ ተቋማት እንዲመለከቱት በማለት ውይይታችን ተጠናቋል ብሏል። አፋ ባህ ቴዎድሮስ እዝ አምስተኛ ጦር አረንዘው ዳሞት ብርጌድ ህዝብ ግንኙነት መምሪያ የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ፋና የውቤ ክፍለ ጦር የጸጥታ ስራን በመከወል ላይ እያለ ጥቃት ለመፈጸም የመጣን የጠላት ኃይል አሳፍሮ መመለሱ ተገለጸ። ዛሬ ጥቅምት 14 ቀን 2018 ዓ ም ከጠዋቱ 12 ሰዓት ገደማ ከአዲስ ዘመን ተነስቶ አርኖ ጋርኖ ከተማ ላይ የፋና የውቤ ክፍለ ጦር አባላት ላይ ጥቃት ለማድረስ የህዝብ ተሽከርካሪን ተጠቅሞ የመጣን የጠላት ኃይል አይቀጡ ቅጣት በመቅጣት አሳፍረው ወደ መጣበት እንዲመለስ አድርገዋል ተብሏል። እንደደረሰም የጨበጣ ተኩስ የከፈተ ሲሆን ጠላት መምጣቱን መረጃው ደረሳቸው የሚያደርጋቸው ፋኖቹ በጨበጣ ውጊያም ከአራት በላይ የጠላት አሽከሮቻቸውን እስከ ወዲያኛው እንዲወገዱ አድርገዋል። ሰሞኑን የጠላት ኃይል ሲቪል በመልበስ የህዝብ ተሽከርካሪን በመጠቀም ከአዲስ ዘመን እስከ እንፍራንዝ ማክሰኝት ድረስ እየተንቀሳቀሰ መሰንበቱ የሚታወቅ ሲሆን ዛሬም ይህን ቴክኒክ ተጠቅሞ ፋኖን ለመማረክና ለመደምሰስ የነደፈው እቅድ በኪሳራ ታጅቦ ተጠናቋል ሲል የአፋብሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር ህዝብ ግንኙነት ኃላፊ አብነት ሞላ ገልጿል። ከበረሀት ወረዳ መተብላ ከተማ ደብረ ብርሃን ሄዳ ሽልማት መቀበል ላልቻለችው ቀጸላ ተገኑ የተላከ የሽልማት ቁሳቁስ በፋኖ የመረጃና ደህንነት ሰዎች ቁጥጥር ስር ዋለ። በወይዘሮ ሳዳ ኢብራሂም የሰሜን ሸዋ ዞን ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊና በወይዘሮ የሮምነሽ ጋሻው እና የሰሜን ሸዋ ዞን የሴቶችና ህጻናት ጉዳዮች መምሪያ ኃላፊ ተፈርሞ የወጣ የምስክር ወረቀትና ጋቢ መነሻውን ከደብረ ብርሃን መዳረሻውን በረሀት ወረዳ መተብላ ከተማ ባደረገ የህዝብ ማመላለሻ ሚኒባስ መኪና ተጭኖ በእንቅስቃሴ ላይ እያለ ክርሚት በተባለ ቦታ በአፋ ባህር ደቡብ አማራ ቀጠና አሳምነው እዝ ከሰም ክፍለ ጦር ተስፋ ብርጌድ የመረጃና ደህንነት ሰዎችና የብርጌዱ ከፍተኛ አመራሮች በቁጥጥር ስር ውሏል። እንደ አይጥ ከጎሪያቸው መውጣት ያልቻሉትና ደብረ ብርሃን ሄደው ስብሰባም ሆነ ሌሎች ዝግጅቶች ላይ መሳተፍ ያልቻሉት የወረዳው ካሬዎች ወደ ወረዳው በቀላሉ መግባትም ሆነ መውጣት እንደማይቻል የተረዱት መካሻ ለማየው፣ ሳአዳ ኢብራሂምና መሰሎቻቸው የሰሜን ሸዋ ዞን አመራሮች ምንም አይነት ስራ ባልሰሩበት በሀሰት ሪፖርት ራሳቸውን እያረኩ በርቀት መመሰጋገኑን ቀጥለውበታል። በወቅቱ እቃው ከቦታው ሲንቀሳቀስ ቀድሞ መረጃ የነበራቸው የአፋብሃ ደቡብ አማራ ቀጠና አሳምነው እዝ ከሰም ክፍለ ጦር የተስፋ ብርጌድ የመረጃና ደህንነት ባለሙያዎችና አመራሮች እብቅ ክትትል ሲያደርጉ ቆይተው ያለምንም ችግር በቁጥጥር ስር መዋል ችለዋል ብሏል። አፋብሃ ደቡብ አማራ ቀጠና አሳምነው እዝ የህዝብ ግንኙነት ዜና ክፍልም አፋበሃ ምስራቅ አማራ ቀጠና ሚኒሊክ እዝ ግዙፉ ላስታ ሳምነው ኮር ከክፍለ ጦር እና ከብርጌድ አመራሮች ጋር በቀጣይ አቅጣጫ ተወያየ ስል ሚኒሊክ እዝ ገለጸ። የአማራ ፋኖ ብሔራዊ ኃይል አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ የግዙፉ ላስታ ሳምነው ኮር ካሉት ሰባት ክፍለ ጦሮችና የሁለት ብርጌድ አመራሮች ጋር በቀጣይ አቅጣጫ ሁለት ቀን የፈጀ ጠለቅ ያለ ውይይት አድርጓል። በውይይቱም ላይ የሰባት ክፍለ ጦርና የሁለት ብርጌድ ከአዛዥ እስከ ሻለቃ መሪዎች የተሳተፉ ሲሆን አመራሮቹም የተለያዩ ጥያቄዎችና ሀሳቦችን ለኮሩ ያነሱ ሲሆን በተነሱት ጥያቄዎችና ሀሳቦች ላይም የአፋ ባህ ምስራቅ አማራ ቀጠና ምኒልክ እዝ የግዙፉ ላስታ አሳምነው ኮር ዋና አዛዥ አርበኛ ወንድሙ ማሩ፣ ዘመቻ መምሪያ ኃላፊ አርበኛ ታዘበው ሻምበል፣ የኮሩ ስምሪት አርበኛ አማሪያ አያናው፣ የፖለቲካ ዘርፍ ኃላፊ አርበኛ ሙሴ፣ ምክትል ፖለቲካ ዘርፍ ኃላፊ አርበኛ አለምነው ነው መብራቱና የህዝብ ግንኙነት ኃላፊ መምህር ቢሆነኝ ቢበይን በክፍለ ጦርና በብርጌድ አመራሮች በየክፍል ኃላፊዎች የተነሱ ሀሳቦችንና አስተያየቶችን ተቀብለው ምላሽ ሰጥተው የቀጣይ አቅጣጫም አስቀምጠዋል። በዚህ ውይይት ላይ ሌሎች ኮሩ ከፍተኛ አመራሮች ተገኝተው ለትግሉ ይበጃል ያሉትን የየራሳቸውን ሀሳብና አስተያየት አስቀምጠዋል ብሏል። አፋብሃ ምስራቅ አማራ ቀጠና ምኒልክ እዝ